ጤና ይስጥልን የተወደዳችሁ እና የተከበራችሁ የምቹ ሚዲያ ተከታታዮቻችን በያላችሁበት እንደምን ቆይታችኋል የዕለቱ ዘገባችን ተጀምሯል በቅድሚያ ም አበይት ነጥቦችን እነሆ በደብረ ጽዮን የሚመራው የህወሀት ክንፍ የጠቅላይ ሚኒስቴሩ የእጩ ጥቆማ ጥሪ የፕሪቶሪያውን ስምምነት የሚጥስ ነው ሲሉ ተናገሩ ሙሉን የምትሰሙት ይሆናል የሱዳን ጦር ካርቱምን ሙሉ ሙሉ በሙሉ መቆጣጠሩን ተገልጿል ሌላኛው መረጃችን ነው ፖላንድ የስደተኞች ጥገኝነትን የመጠየቅ መብት ልታግር ነው ተብሏል ሙሉን የምታደምጡት ይሆናል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህንና ሌሎች የሀገር ውስጥና የባህር ማዶ መረጃዎችንም ያደምጣሉ። አብሮነታችሁ አይለየን። በደብረ ጽዮን የሚመራው የህወሀት ክንፍ የጠቅላይ ሚኒስቴሩ የእጩ ጥቆማ ጥሪ የፕሪቶሪያውን ስምምነት የሚጥስ ነው አለ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሀት ክንፍ ጠቅላይ ሚኒስቴር ዶክተር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት መረጣ ያቀረቡትን የእጩ ጥቆማ ጥሪ የፕሪቶሪያውን ስምምነት የሚጥስ አካሄድ እንደሆነ በመግለጽም ነው የተቃወሙት። የፌዴራል መንግስት የትግራይን ህልውና የሚፈታተኑ ሁካታና ግጭትን የሚፈጥሩ ስራዎችን እያከናወነ ነው ሲሉም አክለዋል። ክንፉ ትላንት ሮም መጋቢት 17 2017 ዓ ምህረት ምሽት ባወጣው መግለጫ የኢትዮጵያ መንግስት ደም አፋሳሹን ጦርነት ባስቆመው የፕሪቶሪያ ስምምነት መሰረት ሊፈጽማቸው ይገባ የነበሩ የትግራይ መብትና ደህንነት የሚመለከቱ ወሳኝ የስምምነቱ ይዘቶች የመፈጸም ተግባር እያከናወነ አለመሆኑንም ነው የገለጸው። በስምምነቱ የሌሉ ጉዳዮች በብቸኝነት በትግራይ ላይ በመጫንና የሰላም ሂደት በሚጎዱ ተግባራት ተጠምዶ ይገኛል ሲሉም የፌዴራል መንግስቱንም ወቅሰዋል። በአሁኑ ሰዓት የትግራይ ህዝብ የተመረጠ መንግስት ሊኖረው ይገባል እንደነበረ የገለጸው ፓርቲው ይህ ያልተሰካ የፌዴራል መንግስት ስምምነቱ አፈጻጸም በተመለከተ በተከተለው የተሳሳተ አካሄድና የፖለቲካ ትርምስ እንዲኖር በመስራቱ ምክንያት እንደሆነም በመግለጫው ላይ አስፍሯል። በአሁኑ ሰዓትም ከዚህ ቀደም ከነበሩ የፕሪቶሪያ ስምምነት የሚጻረሩ ተግባራት ሌሎች አዳዲስ ጥሰቶች በኢትዮጵያ መንግስት እየተፈጸሙ መሆኑንም ነው ያከለው። የፓርቲው ክንፍ ይህንን ክስ ያቀረበው ጠቅላይ ሚኒስትር ዶክተር ዐብይ የትግራይ ህዝብ የክልሉ ጊዜያዊ አስተዳደር ፕሬዝዳንት የሚተካ እጩ በኢሜይል እንዲጠቁምም ጥሪ ካቀረቡ በኋላ ነው። ጠቅላይ ሚኒስትር ዐብይ ትላንት በማህበራዊ ሚዲያ ገጻቸው በትግረኛ ቋንቋ ባስተላለፉት መልእክት የፕሪቶሪያ ስምምነትን ተከትሎ በ2015 ዓ ም የተቋቋመው የትግራይ ክልል ጊዜያዊ አስተዳደር የሁለት ዓመት ስራ ጊዜ መጠናቀቁንም ነው የገለጸው። ይሁን እንጂ ጊዜያዊ አስተዳደሩ በእነዚህ ጊዜያት ውስጥ በክልሉ መደበኛ መንግስት ለመመስረት የሚያስችል ምርጫ ለማከናወን ሁኔታዎችን ማመቻቸትን ጨምሮ ማከናወን የነበረበትን ቁልፍ ተግባራቶች በወቅቱ ማከናወን እንዳልቻለም ነው የጠቆሙት። በክልሉ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የህግ ማሻሻያ ተደርጎ የጊዜያዊ አስተዳደሩ የቆይታ ዘመን በአንድ ዓመት እንዲራዘምም እንደሚደረግም ነው ያስታወቀው። ላለፉት ሁለት ዓመታት በአቶ ጌታቸው ረዳ ሲመራ የነበረው ጊዜያዊ አስተዳደር የስልጣን ዘመኑ ሲራዘም አዲስ ፕሬዚዳንት እንደሚሾምለት ጠቅላይ ሚኒስቴሩም አስታውቀዋል። የትግራይ ህዝብን በጊዜያዊ አስተዳደሩ የሚሰጣቸውን ተግባራት በብቃት ይወጣሉ፣ እንዲሁም የክልሉን ሰላምና ጸጥታ ማረጋገጥ ይችላሉ ብሎ የሚያምንባቸውን እጩዎች በኢሜይል ለፕሬዚዳንትነት እንዲጠቁሙም ጥሪ አቅርበዋል። ዐብይ በዚህ መልእክታቸው የጊዜያዊ አስተዳደር ፕሬዚዳንትን መሾም የጠቅላይ ሚኒስቴሩ ኃላፊነት መሆኑንም ነው የገለጹት። ጠቅላይ ሚኒስትሩ ይህንን ያሉት ጊዜያዊ አስተዳደሩ ለማቋቋም በ2015 ዓ ም የወጣውን ደንብ በመጥቀስ ሲሆን ይህ ደንብ የወጣው ደግሞ የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ በ1995 ዓ ም የወጣውን አዋጅ መሰረትን በማድረግ ነው። አስተዳደሩን ለማቋቋም የወጣው የትግራይ ክልል አካታች ጊዜያዊ አስተዳደር የሚኒስትሮች ምክር ቤት ደንብ ቁጥር 533 ህዝብ 2015 ርዕሰ መስተዳደሩ በሰላም ስምምነቱ መሰረት በሚደረግ የፖለቲካ ምክክር ተለይቶ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትሩ ይሾማል ይላል። ጠቅላይ ሚኒስቴር ዐብይ የጊዜያዊ አስተዳደሩ የሁለት ዓመት የስልጣን ጊዜ መጠናቀቅን ሲገልጹ የጠቀሱት ይህንኑ ከ ሀያ ሁለት ዓመት በፊት የወጣውን አዋጅ ነው። ትናንት ምሽት መግለጫ ያወጣው በዶክተር ደብረ ጽዮን የሚመራው የህወሀት ክንፍ ግን እነዚህን ህጎች አግባብነት የሌላቸው ሲሉም የጠራቸው። የፌዴራል መንግስት በእነዚህ ህጎች እየተመራ ያለው ግጭት የማስቆም ስምምነትን መንፈስና ይዘትም ወደ ጎን በመተው እንደሆነ በመግለጫውም ላይ ጠቅሷል። የፌዴራል መንግስት ተደራዳሪ ወገኖችን በድርድር ና በመግባባት የደረሱበትን የጋራ ስምምነት ችላ እንዳለ የጠቀሰው መግለጫው አግባብነት በሌላቸው ህጎች ወይም ደግሞ አዋጅ 359 ህዝባር 1995 ደንብ 533 ህዝባር 2015 ብቻውን እንደፈለገው ለመሄድ እየሰራ ይገኛልም ሲሉም ነታቸው። የፕሪቶሪያ ስምምነት የትግራይ ጊዜያዊ አስተዳደር በተደራዳሪዎቹ ህወሀትና ኢትዮጵያ መንግስት ስምምነት እንደሚቋቋሙ መደንገጉንም በመግለጫውም አሳትመዋል። ዘላቂ ሰላምን ለማስፈንና ግጭትን ለማቆም በተደረገው የፕሪቶሪያው ስምምነት አንቀጽ አስር ንዑስ አንቀጽ አንድ መሰረት ሁሉን አካታች የሆነ የትግራይ ጊዜያዊ ክልላዊ አስተዳደር የሚቋቋመው ህወሀትና የፌዴራሉ መንግስት በሚያደርጉት ፖለቲካዊ ምክክርም ይሆናል ይባላል። ስለሆነም በትግራይ የተቋቋመው ጊዜያዊ አስተዳደር የፕሪቶሪያው ስምምነት ውጤት እንጂ የኢትዮጵያ መንግስት የተናጠል ውሳኔ ውጤት አይደለም ሲልም አጽንኦት ሰጥቶበታል። ይሁን እንጂ ይህንን የስምምነት ድንጋጌ የሚጥስ እንቅስቃሴ እየተደረገ ይገኛል ሲልም ነው። ባለፉት ሳምንታት የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሚተኩበት አካሄድ በተመለከተ ከፌዴራል መንግስት ጋር ንግግር እንደተደረገ በመግለጫው ላይ ተጠቅሷል። በህወሓት አመራሮች መካከል የተፈጠረውን መከፋፈል ተከትሎ በዶክተር ደብረጽዮን በሚመራው የፓርቲው ክንፍ ተቀባይነት ያጡት ፕሬዝዳንት አቶ ጌታቸው ከስልጣን መነሳታቸውን በይፋ ባይገልጽም በክልሉ መዲና መቀለ ከተማ ሆነው መዋቅሩን እየመሩም አይደለም ነው የተባለው። የፓርቲው ክንፍ በመግለጫው የጊዜያዊ አስተዳደሩን አፈጻጸም በመገምገም ፕሬዚዳንቱን ለመቀየር ስምምነት ላይ መድረሱንም ነው የገለጸው። የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደ ፕሬዝዳንት እንዲሆኑ የህወሀት ማዕከላዊ ኮሚቴ እንደወሰነና ይህ ውሳኔ በኢትዮጵያ መንግስት በኩሉም ተቀባይነት እንዳገኘ ፓርቲውም አስታውቋል። ክንፉ ጠቅላይ ሚኒስትር ዐብይ ያቀረቡት የእጩ ጥቆማ ጥሪ ይህንን ስምምነት ወደ ጎን በመተው የተከናወነ መሆኑንም ነው የገለጸው። ጥሪው ፕሬዚዳንት የመሾም ስልጣንን የጠቅላይ ሚኒስቴሩ የተናጠል ውሳኔ የሚያስመስልና የፕሪቶሪያውን ስምምነት የሚጥስ አካሄድ ስለሆነ ተቀባይነት የለውም ሲል ነው ውድቅ ያደረገው። መግለጫው ሌሎች ጉዳዮችን በመጥቀስ የፌዴራል መንግስትን በፕሪቶሪያው ስምምነት በመጣስ ድርጊትም ከሷል። በፕሪቶሪያ ስምምነት መሰረት ተፈራራሚ ወገኖች በቀጥታም ሆነ በተዘዋዋሪ አንዱ ሌላውን ያለመተንኮል ግዴታ እንደተጣለባቸውና ተንኳሽ የፕሮፓጋንዳና የሚዲያ ስራዎችን ማከናወንም እንደተከለከለም ነው የጠቀሱት። የኢትዮጵያ መንግስት ከዚህ ግዴታዎች በመጣት የትግራይን ህልውና የሚፈታተኑ ሁካታና ግጭትን የሚፈጥሩ ስራዎች ከጀመሩ ረዘም ላለ ጊዜም ቆይቷል ሲልም ነው የወቀሰው። የፌዴራል መንግስት ይህንን እያደረገ ያለው ልክ የሌለው ሀብት በማፈስ እንደሆነም በመግለጫውም ላይ ጠቅሷል። በተጨማሪም የህዝብ ሰላም የሚያተራምሱ ሰፊ እንቅስቃሴዎች እየተደረጉ ናቸው ያለው ክንፉ ሰላምን ጠብቀው ዋጋ እየከፈሉ ያሉና የመከታችን ዋልታ የሆኑ የትግራይ ሰራዊትና አመራሩ በወሬ ወለድ በኢትዮጵያ መንግስት ተቋማት እየተወንጀሉ ይገኛሉም ሲልም ነው ያከለው። መግለጫው ወደ ትግራይ ክልል ነዳጅና ሌሎች በመንግስት የሚተዳደሩ ወሳኝ ሸቀጦችና አገልግሎቶች እንዳይገቡ መከልከላቸውን በመጥቀስ በትግራዋይ ሕይወትና ኑሮ መጫወቱንም ቀጥሏል ሲልም ነው መንግስትን የከሰሰው። የትግራይ ክልል ንግድና ኤክስፖርት ቢሮ ላለፉት አስራ አንድ ቀናት ከሌሎች ክልሎች በተለየ ሁኔታ ወደ ትግራይ ክልልም ምንም አይነት ነዳጅ አለመጫኑንም ነው ለቢቢሲ ያስታወቀው። በዚህም የኢትዮጵያ ነዳጅ አቅራቢ ድርጅት ለሁሉም ክልሎች የሚያጋራው የነዳጅ ስርጭት መረጃ የነዳጅ አቅርቦት ሙሉ ለሙሉ የመቆሙ በትግራይ ክልል ብቻ እንደሆነ እንደሚያመላክትም በቢሮው የሸማቾች ጥበቃ ዳይሬክተር አቶ ካሳሁን ክንዳያም ለቢቢሲ መናገራቸውን ነው ያነበብ ነው። የሱዳን ጦር ካርቱምን ሙሉ በሙሉ መቆጣጠሩ ተሰማ። የሱዳን ጦር ኃይሎች አዛዥ አብደልፈታህ አልቡርሃን በሀገሪቱ የእርስ በርስ ጦርነት ከተቀሰቀሰ ወዲህ ለመጀመሪያ ጊዜ ፕሬዝዳንቱ በቤተ መንግስት እንደተገኙም የታመነው የሱዳን ጦር ኃይሎች አዛዥ አብዱልፈታህ አልቡርሃን ጦራቸው በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፈጥኖ ደራሽ ኃይሉ ካስለቀቀ ከጥቂት ሰዓታት በኋላ ካርቱም ነጻ አነችም ሲሉም ነው የተናገሩት። ጀነራል አብዱል ፈታህ አልቡርሃን ጦሩ በካርቱም የሚገኘውን የሀገሪቱን አለም አቀፍ አየር ማረፊያ ከተቆጣጠረ ከጥቂት ሰዓታት በኋላ በስፍራው የደረሱ ሲሆን ፕሬዝዳንታዊ ቤተ መንግስትንም ገብተዋል። ፕሬዚዳንቱ ወዲያውኑ በስፍራው ደስታቸውን በሚገልጹ የሀገሪቱ ጦር አባላት የተከበቡ ሲሆን ዋና ከተማዋ ከፈጥኖ ደራሽ ኃይሉ አማጽያን እጅ ነጻ መውጣቷንም ነው ያወጁት። ካርቱም ነፃናትም አብቅቷል ሲሉም ነው የተናገሩት። ጦርነቱ ከተጀመረ ከሁለት ዓመት ወዲህ ቡርሃን በፕሬዚዳንቱ ቤተ መንግስት ሲገኙ ይህ የመጀመሪያቸው እንደሆነም ይታመናል። የእርስ በርስ ጦርነቱ እንደመጀመረ የፈጥኖ ደራሽ ኃይሉ ዋና ከተማዋን የተቆጣጠረ ሲሆን በወታደራዊ የሚመራው መንግስት መቀመጫውን በቀይ ባህር ወደሚገኘው ፖርት ሱዳንም ለማዞር ተገዶ ነበር። ቀደም ሲል አንድ የጦር አዛዥ ለቢቢሲ ወታደሮቻቸው የአየር ማረፊያውን ሙሉ በሙሉ እንደተቆጣጠሩና የቀራቸው በየስፍራው የተንጠባጠቡትን የፈ ፈጥኖ ደራሽ ተዋጊዎችን ማጽዳት እንደሆነም ተናግረው ነበር። አርብ ዕለት የሀገሪቱ ጦር የፕሬዝዳንት ቤተ መንግስት በድጋሚ ከተቆጣጠረና በፈጥኖ ደራሽ ሀይሉ ቁጥጥር ስር የነበሩ ሌሎች የመንግስት ተቋማትን ካስለቀቀ በኋላ በከተማዋ ያለውን ቁጥጥርም እያሰፋ መምጣቱንም ነው የተናገረው። ጦርነቱ እንደ ኢሮፒያን አቆጣጠር በሚያዚያ ወር 2023 ከተጀመረ ወዲህ የፈጥኖ ደራሽ ሀይሉ የዋና ከተማዋን ካርቱምም አብዛኛውን ክፍልም ተቆጣጥሮ ነበር። በእርስ በርስ ጦርነቱ በአጠቃላይ በመቶ ሺዎች የሚቆጠሩ ሲገደሉ ሚሊዮኖች ደግሞ ቤት ንብረታቸውንም ጥለውን መሰደዳቸውንም ነው መረጃዎችን የሚያመላክቱት የጦሩ ቃል አቀባይ በተጨማሪ የሀገሪቱ ጦር ኃይል በናይል ወንዝ ላይ የሚገኙትንና በደቡባዊ ካርቱም ጀበል አውሊያ የሚገኘውን ወታደራዊ ካምፕን ጨምሮ ሶስት ከተሞችን የሚያገናኙትን ድልድይም መልሰው መያዛቸውንም ነው የተናገሩት። ነዋሪዎቹ በዚህ ሳምንት የፈጥኖ ደራሽ ኃይሉ ተዋጊዎች ወደ ደቡብ አቅጣጫ በጀበል አውሊያ ወታደራዊ ካምፕ ማቅጣጫ እያፈገፈጉ መሆኑንም ነው የተናገሩት። በሰራዊቱ የተለቀቀውና በሰው አልባ አውሮፕላን የተነሳው ተንቀሳቃሽ ምስል ሰዎች በግድቡ ላይ ባለው ድልድይም ሲያቋርጡ ይታያሉ። ቢቢሲ የሚያቋርጡት እነማን እንደሆኑ ማረጋገጥ ባይችልም ወታደራዊ ኃይሉ ግን የፈጥኖ ደራሽ ኃይሉ ተዋጊዎች ካርቱምን ለቀው ሲሸሹም እንደሚያሳይም ነው የተናገረው። በማህበራዊ ሚዲያ ላይ የተለቀቁ ቪዲዮዎች በማዕከላዊ ካርቱም የሚኖሩ አንዳንድ ሰዎች የፈጥኖ ደራሽ ኃይሉ አገዛዝ አብቅቶ የሀገሪቱ ጦር ሰራዊት ወደ ከተማዋ መግባቱንም የፈጠረባቸውንም ደስታ ሲገልጹና ሲያሳዩ ቆይተዋል። ከተማዋን ለቀው መውጣታቸው ያልፈለጉ ወይም ያልቻሉ ነዋሪዎችን በፈጥኖ ደራሽ አማጽያን ኃይሎች የጅምላ ዝርፊያ እየተፈጸመባቸውም እንደሆነም ነው ሪፖርት እየተደረገ ያለው። ካርቱም ገበያዎች በመዘረፋቸውና በሁለቱ ተዋጊዎች እርዳታ እንዳይገባ በመከልከሉ የተነሳ የተባበሩት መንግስታት ረሃብ እየተቃረበ ነው ካለባቸው የሀገሪቱ አካባቢዎችም አንዷ ናት። የመብት ተማጓቾች በከተማዋ የተፈጸሙ ፆታዊና ሌሎችም ጥቃቶችንም ነው የተሰማው። የፈጥኖ ደራሽ ኃይሉና ጦር ሰራዊቱ ያለ ልዩነት የሲቪል መኖሪያዎች ላይ ድብደባ ፈጽመዋልም በሚልም ነው የተከሰቱት። በዚህ ሳምንት መጀመሪያ ላይ የሀገሪቱ አየር ኃይል በገበያ ላይ በፈጸመው ድብደባ በርካቶች መሞታቸውንም የአይን እማኞችም ተናግረዋል። ካርቱምን መልሶ መያዝ ለሰራዊቱ ትልቅ ስኬት ቢሆንም በጦርነቱ ውስጥ ስልታዊ ጥቅም ሊሰጠው ይችላልም ተብሏል። የፈጥኖ ደራሽ ኃይሉ አሁንም በምዕራቡ ሱዳን የሚገኘውን ሁሉንም የዳርፉር ክልል የሚቆጣጠር ሲሆን በሀገሪቱ የሚካሄደው የእርስ በርስ ጦርነትም ገና አልተጠናቀቀም። ሁለቱም ተዋጊ ወገኖች በውጭ ኃይሎች የሚደገፉ ሲሆን የጦር መሳሪያ ከተለያዩ አቅጣጫዎች በገፊ ይገባል ተብሏል። በሀገሪቱ ዘላቂ ሰላም ለማስፈን የሚደረገው ዓለም አቀፍ ጥረትም እስካሁን አልተሳካም የተባለው። የፖላንድ ስደተኞች ጥገኝነት የመጠየቅ መብታቸው ሊታገር መሆኑ ተሰማ። የፖላንድ ጠቅላይ ሚኒስቴር ዶናልድ ቱስክ ሀገራቸው ከቤላሩስ ጋር የሚያዋስናትን ድንበር ቅዳሜ እለትም ጎብኝተዋል። የፖላንድ ጠቅላይ ሚኒስቴር ዶናልድ ቱስክ መንግስታቸው በቤላሩስ ድንበር በኩል ወደ ፖላንድ የሚገቡ ስደተኞችን ጥገኝነት የመጠየቅ መብትም ለጊዜው እንደሚያግድ ነው የገለጸው። ቱስክ ይህን ያስታወቁት የፖላንድ ባለስልጣናት ይህንን መብት እስከ 60 ቀናት ድረስ እንዲያግዱ የሚፈቅደው አወዛጋቢ ህግ በፕሬዚዳንት አንድርዜይ ዱዳ ከተፈረመም በኋላ ነው። ጠቅላይ ሚኒስቴር ቱስክ መንግስታቸው ህጉን ያለምንም መዘግየት እንደሚያጸድቅ ሲናገሩ፣ ዱዳ በበኩላቸው ለውጡ በሀገሪቱ ድንበሮች ላይ ያለውን ጸጥታ ለማጠናከርም አስፈላጊ ነውም ብለዋል። ህጉ ተግባራዊ የሚሆን ከሆነ የአውሮፓ ህብረት በፖላንድ ላይ ህጋዊ እርምጃ ሊወስድ ይገባል ሲሉም ሂዩማን ራይትሶችን ጨምሮ የመብት ተሟጋች ድርጅቶችም ተችተዋል። የመብት ተሟጋቾቹ ባለፈው ወር የሀገሪቱ ፓርላማ ህጉን ውድቅ እንደሚያደርግ ጠይቀው ፖላንድ የገባቻቸውን ዓለም አቀፍና የአውሮፓ ህብረት ግዴታዎችን ይጥሳል፣ እንዲሁም ከዚህ ቀደም የፖላንድ ባለስልጣናት ህገ ወጥና ተገቢ ያልሆነ ጫና ሲያደርጉበት የነበረውን የፖላንድ ቤላሩስ ድንበርን ሙሉ በሙሉም ሊያዘጋው ይችላልም ብለው ነበር። መንግስት ከዚህ ቀደም እገዳው የሚተገበረው በመንግስት ደህንነት ላይ ስጋት በሚፈጥሩ ሰዎች ድንበሩን በኃይል ጥሶ ለመግባት የሚሞክር ከአመፀኛ ስደተኞችን የመሳሰሉ ላይ ብቻም ነውም ሲልን ተናግሮ ነበር። ብቻቸውን ከቦታ ወደ ቦታ ለመንቀሳቀስ እድሜያቸው ዝቅተኛ ለሆኑ ታዳጊዎች፣ ነፍሰ ጡሮች፣ አረጋውያን ወይም ህሙማን ወደ መጡበት ሀገር ቢመለስ ለከፍተኛ አደጋ የሚያጋልጥ ማንኛውም ግለሰብና እንደ ቤላሩስ ስደተኞችን እንደ መሳሪያነት በመጠቀም ከተከሰሱ ሀገራትም ለሚመጡ ህጉ ተፈጻሚ አይሆንምም ነው የተባለው። ሆላንድ ከቤላሩስ ጋር የምትጋራውን 186 ኪሎ ሜትር ድንበር 55 ሜትር ከፍታ ባለው የብረት አጥርም አጥራለች። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን፣ ለሰዓቱ ተሰሙት የወደድ ነው የዜና ጥንቅራችን እስካሁን የተከታተላችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸርቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩ ከወዲቱ የተሰናበትኩ ሰላም በያለንበት ለሁላችን።